ጤና ይስጥልኝ የተከበራችሁና የተወዳችው የኢትዮ ኒውስ ቤተሰቦች፣ እንደምንላችሁ የዕለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማርስ ዜናዎችን እነግራችኋለሁ፣ አብራችሁን ቆዩም። በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በጎጃም ወሎ፣ ጎንደርና ሸዋ የተለያዩ አካባቢዎች መቀጠሉ ተሰምተዋል። የፋኖ ኃይሎች ከፍተኛ ድል እየተቀናጁ እንገኛለን ሲሉ አገዛዙ በበኩሉ ጽንፈኛ ቡድን ላይ የጠናከረ እርምጃ እየወሰደ ይገኛለሁ ሲል ያስታውቃል። በክልሉ ዛሬም በተለያዩ ቦታዎች ውጊያዎች የቀጠሉ ሲሆን ይህን የተመለከተ ዝርዝር ሪፖርት አዘጋጅተናል። ሌተናል ጄኔራል ታደሰ ወረደ ትግራይ ከዚህ በኋላ ወደ ጦርነት አትገባም አሉ። የክልል ፕሬዝዳንቱን የተሾሙት ሌተናል ጄኔራል ታደሰ ወረደ ትግራይ ወደ ጦርነት አትገባም ሲሉ ከመደመጣቸው ባለፈም ትግራይ ከማንም ጋር አትወግንም ሲሉም ተደምጠዋል። ጊዜ አስራሩ ዋነኛ ተልእኮ ከቀያቸው የተፈናቀሉና በአስከፊ ኑሮ ውስጥ የሚገኙ ነዋሪዎችን መመለስ ነው ሲሉ ለአፍሪካ ህብረት ተወካዮች ጀራሎች የተናገሩት ታደሰ ወረደም ዝርዝር ጉዳዮችን አዘጋጅተናል። የኦብነግ ነገ አባላትና አመራሮች በሶማሌ ክልል ጂጂጋ ታሰሩም። የኦብነግ አባላትና አመራሮች በሶማሌ ክልል ፖሊስ መታሰራቸው በተጨማሪ ከፍተኛ ድብደባ የተፈጸመባቸው ሲሆን ሊካሄድ የነበረው ስብሰባም ተቋርጧል ተብሏል። በተለይም ሴቶቹ እነዚህ ስብሰባዎችን ለማድረግ ተዘጋጅተው ነበረበት ሁኔታ የክልሉ ፖሊስ ቢሮቸውን በመዝጋትእና በመያዝ ከፍተኛ ድብደባ ማድረግ አስሯቸዋል። የተባለው አብነት ጉዳዩን በተመለከተ ያወጣውን መግለጫም በዝርዝር ያለን። ተከሳሽ ወጣት በአቃቢ ህግ በደረሰበት ድብደባ የጀርባ አጥንቱ መሰበሩን ገልጾ በአስቸኳይ ወደ ማረሚያ ቤት እንድመለስ ፍርድ ቤቱ ውሳኔ ስጥልኝ ሲል ፍርድ ቤቱ ተከሳሽ ወደ ቅሊንጦ የእስረኞች ማቆያ እንዲላክና ሕክምና እንዲያገኝ አዘዘ ሲሆን ታሪኩ ተፈራ የተባለው የአራት ዓመት ወጣት በአዲስ አበባ ከግብረ አበሮቹ ጋር በመሆን ሽብር ወንጀል ሊፈጽም ሲል ይዤዋለሁ ማለት ተከትሎም፣ አገዛዙ በአንድ ቢሮ ውስጥ አስቀምጦ በአንድ አቃቢ ህግ ሲደበድበው መክረሙ ነው የተረጋገጠው። በዚህም ላይ ተጨማሪ መረጃ ይዘናል። ትራምፕ በንግድ ዙሪያ ንግግር ለማድረግ ከፈለጉ የጣሉትን ታሪፍ እንዲያነሱ ቻይና አሳሰበች። የአሜሪካው ፕሬዝዳንት ትራምፕ በተለያዩ ሀገራት ላይ የጣሉት ታሪፍ ተከትሎ በተለይም ከቻይና ከፍተኛ ፉክክር ገጥሟቸዋል። በአሁኑ ሰዓት የንግድ ጦርነት ሲል ዓለም እየጠራ ያለው ጉዳይ ቻይናን ያሳሰባት ከመሆኑም በላይ አጸፋዊ እርምጃዎችን ለመውሰድ ዝታለች። የእስራኤል መከላከያ ወታደሮቹ የመንግስታቱ ድርጅት ሠራተኞቹን መግደላቸውን አመነ። የእስራኤል መከላከያ የተባበሩት መንግስታት ድርጅት ሰራተኞችን ከታንክ ላይ በተኮሰ ጥይት መትቶ መግደሉን ዛሬ አምኗል። ይህም አነጋጋሪ ሁኗል። በዝርዝር የምናየው ጉዳይ ነው። ተመልካቾቻችን ወደ ዝርዝሩ አልፋለው። አብራችሁ ይቆዩ። በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በጎጃም ሞሎ፣ ጎንደርና ሸዋ የተለያዩ አካባቢዎች ቀጥሏል። የፋኖ ኃይሎች ከፍተኛ ድል እየተቀናጀ እንገኛለን ሲሉ፣ አገዛዙ በበኩሉ ጽንፈኛ ቡድን ላይ የተጠናከረ እርምጃ እየወሰድኩ ነው ብሏል። በአማራ ክልል ጎንደር ቀጠና የተለያዩ አካባቢዎች ትላንትናና ዛሬ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዘገበባቸው ውጊያዎች ተደርገዋል ሲሉ የኢትዮኒስ የመረጃ ምንጮች ተናግረዋል። በማዕከላዊ ጎንደር ዞን አርማጮ ማሰሮ ደንብ አካባቢ በተደረገው ውጊያ የአንድ ሻለቃ የአገዛዝ ጦር አባላት አዛዡን ጨምሮ የሞትና የአካል ጉዳት አድርሰንበታል ሲሉ የፋኖ ኃይሎች አስታውቀዋል። በዚህም ሻለቃ አዛዥን ጨምሮ አብዛኛዎቹ ወታደሮች ሲገደሉ ጥቂቶች ደግሞ ቆስለዋል፣ የተማረኩም አሉ ሲሉ ነው የፋኖ ኃይሎች ያስታወቁትም። ውጊያው ከትላንት ኩለ ቀን ጀምሮ ማታረስ የተደረገ ሲሆን አገዛዙ በአንድ የአርማጮ ግንባር ብቻ ከ500 በላይ የሰው ኃይል አሰልፎም ከዚህ ውስጥም ከመቶ በላይ ሲገደሉ 50 ያሉ ደግሞ የአካል ጉዳት ደርሶባቸዋል፣ ተማርከዋል ሲል ነው የአማራ ፋኖ አንድነት በጎንደር ያስታወቀው። በዚህ የአርማጮ ውጊያ የፋኖ አባላት ጉዳት የደረሰባቸው ሲሆን አንድ የፋኖ አባል ሲሞት አራት ደግሞ የአካል ጉዳት ደርሶባቸዋል። ሲሉን የፋኖ የመረጃ ምንጮች ጭምር የተናገሩትም። በተመሳሳይ የአገዛዝ ጦር ከባህር ዳር በመነሳት በደራ ሐሙሲት ወደ ስቴ ቀጠና የኃይል ድጋፍ ለማድረግ ሲንቀሳቀስ አርብ ገበያ ወልዴ ተራራ ብትባል አካባቢ ድንገተኛ ጥቃት ተፈጽሞበታል፣ ሲሉ የአማራ ፋኖ አንድነት በጎንደር አስታውቋል። በጥቃቱ አመራሮችን ጨምሮ የአገዛዝ ጦር አባላት ከፍተኛ ጉዳት ደርሶባቸዋል፣ ጉዟቸውም አቋርጠዋል፣ ወደኋላም ለመለስ ተገደዋል ነው ያሉት የአማራ ፋኖ አንድነት በጎንደር ባወጣው መግለጫ። በተያያዘም በስቴ ቀጠና ቆማ ፋሲለደስ አካባቢ ዛሬ ከንጋት ጀምሮ ከባድ ውጊያ መቀስቀሱ ተሰምቷል። በቀጠናው ከቆማ ፋሲለደስ በተጨማሪ ገና መምቻና በሪውን ገበያ እንዲሁም ሸምበቆዎች በተባሉ አካባቢዎች ውጊያ እየተደረገ ሲሆን በዚህም በርካታ የአገዛዙ መከላከያ አድማ ብተናና ሚኒሻ አባላት ተገድለዋል ሲሉ የፋኖ የመረጃ ምንጮች ነግረውናል። የአገዛዙ ጦር ምስራቅ እዝ 23ኛ ክፍለ ጦር ከአድማ ብተናና ሚኒሻ ጋር በጥምረት በርካታ ኃይል አሰልፎ ውጊያ ቢከፍትም በፋኖ የተጠናከረ የአጸፋ ውጊያ ከፍተኛ ጉዳት ማድረስ ችለናል ነው ያሉት። የፋኖ ኃይሎችም እስቴና አንዳ ቤት የተለያዩ አካባቢዎች የተቀሰቀሰ ውጊያም እንደቀጠለ እንደሚገኝ ነው የኢትዮኒስ የመረጃ ምንጮች ያስታወቁትም። በተመሳሳይ በጎጃም ቀጠና ውጊያዎች ቀጥለዋል ተብሏል። በምስራቅ ጎጃም ዞን ደጀን ወረዳ ዛሬ ከባድ ውጊያ ሲደረግ እንደረፍደ ነው የአካባቢ መረጃ ምንጮች ሌትዮንስ የተናገሩት። በደጀን ወረዳ ዛምበርሃ ቀጠና በከባድ መሳሪያ ታግዞ በፋኑ ኃይሎች ላይ ተኩስ የከፈቱ የአገዛዝ ጦር ነበር ያሉት የመረጃ ምንጮች የፋኑ ኃይሎች የወኩላቸው ገዥ ቦታዎችን ይዘው በሰጡት የአጸፋ ጥቃት ከፍተኛ ሰብአዊ ጉዳት ተመዝግቧል ብለዋል። በዚህም ውጊያ የሚኒሻ አባላት ጨምሮ 36 የአገዛዝ ጦር አባላት መገረላቸውን የአማራ ፋኖ በጎጃም አስታውቋል። በዚህም በደጀን ወረዳ ቆቆሃ ቀጠና በአራት ጦራልና ሁለት ኤፍኤስአር ተሽከርካሪዎች ለመግባት የሞከረ አገዛዝ ጦር ከፍተኛ ጉዳት አስተናግዷል ሲሉ ነው። አደረጃጅቱ ባወጣው መግለጫ ያውቁልኝ ያሉ በምሽት ላይ የነበሩ ጦር በአካባቢው የአእምሮ ህመም ተጠቂ የሆነ ባለው ጤና የተባለን ወጣት ገድሏል፣ ከፍተኛ የንብረት ውድመት ማድርሷል ተብሏል። በተያያዘም የፋኖ ኃይሎች በትላንትና ሁለት በእነማይ ወረዳ የትመን ከተማ ስር ኢየሱስ በተባለ አካባቢ በፈጸሙት የቦምብ ጥቃት ስድስት ወታደሮች መገደላቸውና አራቱ ደግሞ መቁሰላቸውን የፋኖ የመረጃ ምንጫዎች ለይ ዮኒስ አስታውቀዋል። በሌላ በኩል በመካናይዝድ የታገዘ ውጊያ እያስተናገደ በሚገኘው የጃዊ ቀጠና ጃሂሜላ የተባለ ቦታ ላይ አገዛዙ ትላንት ተፈጸመ የድሮን ጥቃት የስድስት ዓመት ህፃንን ጨምሮ የሰማንያ ዓመት አዛውንትን የጨመረ ዘጠኝ ሰዎች መገደላቸውና ሰባቱ ደግሞ ቁስላቸውን ለማወቅ ተችሏል። በአካባቢው ከባድ ውጊያ እንደነበረ የተናገሩት የመረጃ ምንጮቻችን አገዛዙ ከድሮን በተጨማሪ ከባድ መሳሪያዎችን በመጠቀም ከፋኖ ጋር ሲዋጋ ውሏል ብለዋል። የአማራ ፋኖ በጎጃም በበኩሉ ወንጌላዊ ጃሚላ ብትርገው ውጊያ ድል አድርገናል ሲል ነው ወቁልኛ አሉ። በዚህም አገዛዙ በውጊያው ከእግረኛ እስከ ብረት ለበስ ታንክና ድሮን ቢጠቀምም ራሱን መታደግ አልቻለም። ስለሆነም ከ51 በላይ ወታደሮች ሲገደሉ ከሀያ በላይ ከባድና ቀላል ቁስለኛ ሆነውብታል ብሏን የአማራ ፋኖ በጎጃም የአገዛዝ ጦርና የፋኖ ኃይሎች ውጊያ በወሎና በሸዋ የተለያዩ አካባቢዎች መቀጠሉን ለኢትዮንስ የደረሱ መረጃዎችም የሚያሳዩት በምዕራብ ወሎ ቀጠና አማራ ሳይንት ወረዳ ጓሜዳ የተባለ አካባቢ የፋኖ ኃይሎች በሌሊት የአገዛዝ ጦር ላይ ጥቃት ከፍተው በርካታ ወታደሮች መገረላቸውን የአካባቢው የመረጃ ምንጮች ነግረውናል። በሰሜን ሸዋ መራቤቴ ቀጠና ላለፉት ሁለት ተከታታይ ቀናት የተደረገው ውጊያ ዛሬም ለሶስተኛ ቀናት ቀጥሏል ተብሏል። በዚህም በሚዳ ወረሙ ወረዳ ሬማ ከተማ ዙሪያ፣ እንዲሁም በአጎራባቸው የደራ ወረዳ አካባቢዎች ከፍተኛ ሰብአዊ እና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉን የፋኖ የመረጃ ምንጮች ነግረውናል። የአገዛዙ ጦር በፋኖ የሚደርስበት እንኪሳራ ተከትሎ ንጹሃን ላይ የበቀል እርምጃ እየወሰደ ነው ሲሎም የፋኖ ኃይሎች ወንጅለዋል። የአገዛዙ ጦር በ ቀጠናው በከባድ መሰራ ታግዞ ውጊያ እያደረገ እንደሚገኝ ነው የአካባቢ ነዋሪዎችም ጨምረው የተናገሩት። በሌላ በኩል የአማራ ክልል የብልጽግናና አገዛዝ በዜጎችና ገታና ግድያ በመፈጸም በደልና ግፍ እያደረሰ ባለው ጽንፈኛ ቡድን ላይ የተጠናከረ እርምጃ እየተወሰደ ይገኛል ሲል ወቁልኝ ብሏል። አገዛዙ አክሎም ጽንፈኛ ሲል የጠራውን አካል ሀገር የማፍረስ ዓላማ ይዞ የተነሳ ነው ሲል ወንጅሎታል። በመሆኑም በዚህ ቡድን ላይ የተቀናጀና የተጠናከረ ህግ የማስከበር እርምጃ እየተወሰደ ነው ሲል የክልሉ የብልጽግና አገዛዝ አስታውቋል። በክልሉ ሁለት ዓመታትን ያስቆጠረው ጦርነት አሁንም የቀጠለ ሲሆን አገዛዙ በየትኛውም የክልሉ አካባቢ የከፍታቸው ውጊያዎች ሙሉ በፋኖ ኃይሎች እየተመከቱና በተለያዩ ቦታዎችም የፋኖ ኃይሎች አሸንፈናል፣ ጥቃት ማድረሰናል ማለታቸው ቀጥሏል። ሌተናል ጀነራል ታደሰ ወረደ ትግራይ ከዚህ በኋላ ወደ ጦርነት አትገባም አሉ። የክልሉ ፕሬዚዳንት የሆኑትና ባለፉት ሳምንታት የተሾሙት ሌተናል ጀነራል ታደሰ ወረደ ትግራይ ውስጥ ጦርነት አትገባም ከማለታቸው ባለፈ በሚቀጥሉት ጊዜያት ጭምር የምናደርጋቸው እንቅስቃሴዎች ሰላም ወይ ናቸው ሲሉ ተደምተዋል። የጊዜ አስተራሩ ዋነኛ ተልእኮም ከቀያቸው ተፈናቅለው በአስከፊ ኑሮ ውስጥ የሚገኙ ነዋሪዎችን መመለስ ነው ብለዋል። በትግራይ ክልል ከቀያቸው ተፈናቅለው በከፋ ኑሮ ውስጥ የሚገኙ ተፈናቃቾች ወደ ቀያቸው የመመለስ ጉዳይ የጊዜ አስተራሩ ዋነኛ ተልእኮ ነው ሲሉ ነው የክልሉ ጊዜ አስራር ፕሬዚዳንት ጀራል ታደሰ ወሬ የተናገሩት ፕሬዚዳንቱ ለአፍሪካ ህብረት የፕሪቶሪያ ሰላም ስምምነት መከታተል፣ ማረጋገጥና ማክበር ተልዕኮ ከፍተኛ ኃላፊ ሆነው የተመደቡትን ሜጀር ጀራል ሳማድ አክሶዴ ትላንት ሚያዝያ 16 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት በይፋ ተናግረዋል። ፕሬዚዳንቱ ተፈናቃዮችን ለመመለስ የትግራይ ሰራዊቱን ወደ ህብረተሰቡ የማቀላቀልና መልሶ የማቋቋም በአጠቃላይ በፕሪቶሪያው ስምምነት አፈጻጽም ዙሪያ ከፌዴራል መንግስት ጋር በመቀራረብ ሰራለው ሲሉ ተደምተዋል። በአንዳንድ አካላት ጦርነት ሊነሳ ይችላል የሚሉት ስጋቶች እንደሚያነሱ ታደሰ ወረደም በምንም ምክንያት ትግራይ ወደ ዳግም ጦርነት የምትገባበት መንገድ እንደማይኖር መግለጻቸውን ከአስተራር ፕሬዚዳንት ጽህፈት ቤት የተገኘው መረጃ ያሳያል። ትግራይ የትኛውንም አካል ደግፋ የምትቆምበት ምክንያት የለም ሲሉ የተናገሩት ሌተናንት ጄኔራል ታደሰ ወረደም ከዚህ በኋላ ትግራይ በዳግም ግንባታ ስራ እንጂ ወደ ጦርነት እንደማትገባ በከፍተኛ ቁርጠኝነት ሰራለው ሲሉ ለአፍሪካ ህብረት ጀራሎች ተናግረዋል የተባለው። አለም አቀፍ ማህበረሰብ በተለይም ደግሞ የአፍሪካ ህብረትም ሆነ የፕሪቶሪያ ስምነት ባለድርሻ አካላት ስምነቱ ሙሉ በሙሉ እንዲፈጸም ጥሪ ያቀረቡት ፕሬዝዳንት ታደሰ ከአፍሪካ ህብረት የፕሪቶሪያ ስምነት መከታተል ማረጋገጥና ማክበር ተልዕኮ ኮሚቴ በጋራ በቅንጅት ለመስራት ያላቸውን ዝግጅነት ማረጋገጣቸውን መረጃዎች ያመለክተዋል። ሜጀር ጀራል ሳማድ አክሶዴ በበኩላቸው በፕሪቶሪያ ስምነት አፈጻጸም

ተፈናቃዮችን መመለስ በሚቻልበት ሁኔታ እንዲሁም በዲዲአር አፈጻጸም ሂደት ለመወያየት መምጣታቸውን በመጠቆም ለፕሪቶሪያ ስምምነት የተሟላ ትግበራ የሚቻላቸውን ሁሉ እንደሚሰሩ መግለጻቸውን የትግራይ ፕሬዚዳንት ጽሕፈት ቤት ያወጣው መግለጫ ያሳያል። በአፍሪካ ህብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ማክበር ተልዕኮ ኮሚቴ ኃላፊ ሆነው የተሾሙት ሜጀር ጀነራል ሳማድ አላዴም ሚያዝያ 6 ቀን 2017 ከህዝባዊ ወያኔ ሀርነት ትግራይ ህዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ከዚህ በፊት መምከራቸው ይታወቃል። ሊቀመንበሩ በሰዓቱ የፕሪቶሪያው የሰላም ስምምነት አተግባብር ዙሪያ ያሉ ሁኔታዎችን አሳሳቢ መሆናቸውን የአፍሪካ ህብረት ፓኔል ውይይት ሊያደርግ ይገባል ሲሉ ማስጠንቂያ ሰጠው ነበረም። በዚህም ሰዓት በፕሪቶሪያው ስምምነት መሰረት ከመከላከያ ሰራዊት ውጭ ያሉ የትግራይ ግዛት ውስጥ አሉ ያሏቸው ኃይሎች መውጣት አለባቸው። የተሰደዱና የተፈናቀሉ ዜጎችን መመለስ አለባቸው። እንዲሁም የትግራይ ለዋላዊ መሬቶች በወረራ ተይዘዋል፣ አሁን ላይ ሊመለሱ ሊን ይገባል ማለት ዶክተር ደብረጽዮን ገብረሚካኤል ተናግረው ነበር። የኢትዮጵያ መንግስት የፕሪቶሪያው ስምምነት እየጣሰ ነው በሚልም የትግራይ ህዝብ እየገፋው ነው ሲሉ እንደዚሁ ዶክተር ደብረጽዮን ገብረሚካኤል ተናግረዋል። የክልሉ ፕሬዚዳንት ሆኖና በዋት እጩነትና በአብይ አሕመድ አጽዳቂነት የተመረጡ ሌተናንት ጀነራል ታደሰ ወረደ ግን ከዚህ በኋላ ጦርነት አያስፈልገንም የፕሪቶሪያውን ስምነት መሰረት አድርገን ተፈናቃዮችም ሆነ ግዛታችን እናስመልሳለን ሲሉ ተደምጠዋል። የኦብነግ አባላት አመራሮች በጅግጅጋ መታሰራቸው ተሰማ። የኦብነግ አባላትና አመራሮቹ በሶማሌ ክልል ፖሊስ ከመታሰራቸው በተጨማሪ ከፍተኛ ድብደባ ተፈጸሙባቸዋልም ተብሏል። በሊቀመንበር አብድራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ክንፍ የሶማሌ ክልል የጸጥታ ኃይሎች በጅግጅጋ ከተማ በጽህፈት ቤት ሲካሄድ የነበረን የሴቶች ስብሰባን አደናቅፈዋል፣ ጉዳቶችና ስሮችንም ፈጽመዋል ሲል ክስ አቅርቧል። ባወጣው መግለጫ ባለፉት ጊዜያት ውስጥ ስምምነታችን አልተከበረልንም በሚል ቅሬታ ሲያቀርብ የነበረው ኦብነግ በዋናነት የአብይ አህመድ መንግስት ስምምነቶችን ጥሷል ማለት ከስምምነቱ ውጭ የትጥቅ ትግል ለማካሄድ ማዋጅ አውጆ ነበር። ይህ ከሆነ በኋላ ነው ታዲያ በብልጽግና ገዛ ኦብነግ ለሁለት ተክፍሎ አንተ ብሎ የታወጀው። ታዲያ ዋነኛው ሊቀንበር የሆኑት አብዱራማን ማዲ የሚመሩት ክንፍ በትላንትና እለት በሶማሌ ክልል ውስጥ በሚገኘው በፓርቲያቸው ደጋፊዎችና ፖለቲካ ምህዳሩ ላይ እየተካሄደ ያለውን የሰፋ ጭቆና አካል ነው ሲል የተገለጸው በደል ደርሶብኛል ብሏል። ቡድኑ ትላንት ሚያዝያ 16 ቀን 2017 ዓ.ም በወጣው መግለጫ በጅግጅጋ ከተማ በሚገኘው ቀይ ጽፈት ቤት ውስጥ የተካሄደው የኦጋዴን ሴቶች ማህበር ሰላማዊ ስብሰባ በታጠቁ የጸጥታ ኃይሎች በኃይል ተበትኗል ሲል አስታውቋል። በተጨማሪም በርካታ አባላቱ መቁሰላቸውን አንድ በማህበረሰቡ ታዋቂ ባል ምልክት ተደርገው የሚወሰዱ ሰው ጉዳት ደርሶባቸው ጭምር ሆስፒታል መግባታቸውና በርካታ የቡድኑ አመራሮች ደግሞ መታሰራቸውን በይፋ አስታውቋል። አያይዞም ክስተቱን ትጥቅ በሌላቸው ሰላማዊ ሰዎችና ህጋዊ የፖለቲካ ተዋናዮች ላይ የተፈጸመ ጥቃት ነው ሲል ገልጾ አደገኛ የሆነ መንግስታዊ የጭቆን አዝማሚያ ተመልክተናል ብሏል። መግለጫው አክሎም እነዚህን የተናጠል ክስተቶች አይደሉም፣ ይልቁንም ተቃውሞ ለማፈን ቤተሰቦችን ለማስፈራራትና በ የተረሰውን የሰላም ስምምነት ከስኬት ለመቀልበስ የታቀደ ግልጽ ዘመቻ አካል ነው ብሏል። በተጨማሪም ለሶማሌ ህዝብ ቃል የተገባውን የፖለቲካ ምህዳር በግዴታና በኃይል ሆን ተብሎ እየተዘጋ ይገኛል ብሏል። የአሁኑ ክስተት ቀደም ሲል የቡድኑ ክንፍ የክልሉን ባለስልጣናት በሶማሌ ክልል በጋርባ ወረዳ ህጋዊ ስብሰባዎችን በመከልከል የቡድኑ አባላት ማሰራቸውን በተመለከተ የቀረቡ ክሶችን ተከትሎ የመጣ ነው። ክሶቹ በኦብነግ ውስጥ በተፈጠረው ውስጣዊ ክፍፍል መካከል የተከሰቱ ናቸው ተብሏል። ለአብነትም በቅርቡ አንድ የቡድኑ ክንፍ አብዱራህማን ማህዲን ከሊቀመንበርነት እንዳነሳቸውና በምትካቸው አብዲከሪም ሼክ ሙሳን ጊዜያዊ ሊቀመንበር አድርጎ እንደሾም አስታውቆ ነበር። የማህዲ ቡድን ይህንን እርምጃ ስቡትና በመንግስት የተቀነባበረ ድርጊት ሲል በመቃወም የሰላም ስምምነቱ ላይ የተፈጸመ ከባድ ጥሰት ነው ሲል ማስጠንቆ ነበር። የዓለም አቀፍ ማህበረሰብ የተቸው ቡድኑ ዓለም አቀፍ ማህበረሰብ ግዴለሽነትና ገለልተኛ አይደለም እያሳየ ያለው ቀጣይነት ያለው ተባባሪነት ነው ሲል ከሷል። አክሎም አንድ ግፍ በታለፈ ቁጥር እና ዲፕሎማሲያዊ ግንኙነት ከሰብአዊ ስቃይ በበለጠ ቅድሚያ በሚሰጥበት ጊዜ ሁሉ የዓለም አቀፍ ተዋናዮች ታማኝነት ይሸረሽራል ሲል አሳስቧል። ቡድኑ ሰላማዊ የፖለቲካ ትግልን ለመቀጠል ቁርጠኛ መሆኑን አስታውቆ ህዝባችን ሲጠቃና ወንጀለኛ ተድርጎ ሲቆጠር ዝም አንልም ብሏል። በሶማሌ ክልል የሞስጦፊ አስተዳደር የሚፈጽማቸው ግፎች ተጠናቅረው ቀጥለዋል የሚሉት የመረጃ ምንጮች ባለፈው ሳምንትም አንድ ወጣትና የ17 ዓመት ልጅ ተደብድቦ መገደሉን ተከትሎ በሶማሌ ክልል የሰብአዊ ቀውስ ተባብሷል የተባለው በተለያዩ ጊዜያት የሚፈጸሙ ሙስናዎችና የንጹሐን ጥቃት አሁንም በክልሉ አለ የተባለ ሲሆን ኦብነግን መሰል ፖለቲካ ፓርቲዎች ደግሞ የሚያቀርባቸው ቅሬታዎችና ቤታዎች እየተበራከቱ መጥተዋል። በአገዛዙ ተከሶ ካለ ፍርድ የቆየው ወጣት በአቃቢ ጎበረሰበት ድብደባ የጀርባ አጥንቱ መሰበሩን ለፍርድ ቤቱ አሳወቀም። ፍርድ ቤትም ተከሳሽ ወደ ቅሊንጦ የእስረኞች ማቆያ እንዲላክና ከታገተበትና በየዕለቱ ከሚፈጸምበት ድብደባ እንዲወጣ አዙለት አንተ ብሏል። ታሪኩ ተፈራ የተባለ የ24 ዓመት ወጣት በአዲስ አበባ ከግብረ አበሮቹ ጋር በመሆን የሽብር ወንጀል ሊፈጽም ሲል በቁጥጥር ስር መዋሉን አገዛዙ ያቀረበበት ክስ ያሳያል። ይሁን እንጂ ተጠርጣሪው በትላንትና ሁለት የፌዴራል ከፍተኛ ፍርድ ቤት ልደታ የሽብር ወንጀል ችሎት ቀርቦ ለፍርድ ቤቱ እንዳስረዳው ከሆነ ለምርመራ በሚል ፖሊስ ለአቃቤ ህግ አሳልፎ በመስጠት ከአራት ወራት በላይ ናትናኤል ስንታየው በተባለ የፌዴራል አቃቤ ህግ ቢሮ ውስጥ ተዘግቶብኝ የሰብዊ ድርጊት ሲፈጸም ቢነው የቆየው ሲል በግልጽ ለችሎት ተናግሯል። ታሪኩ በትላንትናው ችሎት ላይ አሰቃቂ ድርጊት ሲፈጸምብኝ የነበረው እዚህ በግራ በኩል የቆመው አቃቤ ህግ ናትናኤል ስንታዮ ነው ማለት በግልጽ የጠቀሰ ሲሆን፣ በድብደባ ብዛት የጀርባ ጥንቴ ተሰብሯል፣ እንደምትመለከተው የሰው ካልደገፈ መቆም አልችልም፣ ሽንቴን እንኳን መቆጣጠር አቅቶኛል፣ ሰውነት የተበላሽቷል። እባካችሁ ከህግ ታስለቅቆኝ፣ ምርመራው አልቆ ክስ ተመስርቶብኛል። ከዚህ በኋላ ለምንድ ነው በቢሮ የሚያስቀምጠኝ? ዛሬውን ወደ ማረሚያ ቤት ላኩኝ፣ ከሰው ጋር ልቀላቀል ማለት ለአገዛዙ ፍርድ ቤት አቤቱታውን አሰምቷል። ችሎቱ በበኩሉ ግብረአበሮች ናቸው ተብለው የተጠረጠሩ ክስ ተመስርቶባቸው ቂሊንጦ የእስረኞች ማቆያ ሲወርዶ ለምን ታሪኩ ተፈራን ነጥላ እንዳስቀሩትና ሌሎች ተከሳሾች ከአራት ጊዜ በላይ በዚህ ችሎት ሲቀርቡ ለምን እሷ አላቀረባችሁትም የሚል ጥያቄ ያነሳ ቢሆንም የጀርባ አጥንቱ ስለተጎዳ ሕክምና ለመውሰድን ያቆየ ነው ሲል አቃቤ ህጉም ናትናኤል ስንታየውም ለችሎቱ መናገሩን ሰምተናል። ፍርድ ቤቱ ታሪ ተፈራ ዛሬውን ወደ ቅሊንጦ የእስረኞች ማቆያ እንዲሄድና አስፈላጊው ሕክምና እንዲያገኝ ሲል ለማረሚያ ቤቱ ትእዛዝ ተላልፏል ነው የተባለው። አገዛዙ በማነታቸው ለአመታት ያለ ፍርድ ያስቀመጣቸው ዜጎች በተለያዩ ጊዜያት ከፍተኛ የሰብአዊ መብት ጥሰትና እንዲሁም ግድያ፣ ድብደባና ሌሎች እንደሚፈጽምባቸው የአገር ውስጥና የውጭ የመብት ተሟጋቾች ያረጋገጡት ጉዳይ ነው። በማንነታቸው በተለይም በአሁኑ ሰዓት የአማራ ተወላጅ የሆኑትን በመለየት በተለያዩ በፌዴራል ፖሊስ ጣቢያዎች በጠቅላይ አቃቢ ቢሮዎችና በስውር እስር ቤቶች በመደብደብ አካላቸውን በማጉደል ድል ህክምና እንዲያጥቡ ማድረግ ለበሽታ ማጋለጥ በሞቃታማ ቦታዎች በማሰር ጭምር ባለፉት ሁለት ዓመታት እየተፈጸመ ያለ ግፍ ሆኗል። አገዛዙ አስቀድሞ በትግራይ ተወላጆች በኦሮሞ ተወላጆች ላይ ሲፈጽማቸው የቆያቸው ግፎች አሁንም ታልፎ በአብዛኛው የአማራ ተወላጆችን በማንነታቸው ጭምር ከጎዳና በማፈስ በከፍተኛ ደረጃ በአንድ ቦታ ላይ በማመቅና በሽታዎች እንዲሰራጩባቸው ማድረግ ሰብአዊ መብት ጥሰቶች እያስፋፋ ይገኛል። እንደ እንደዚህ አይነት አቃቢ ህጎች ደግሞ በስም ተጠርተው ሌሊት ሲደበድቡ እያደሩ ነገ በፍትህ አደባባይ ፍትህ ለማስገኘት አገዛዙ ወክሎ የሚገኙ መሆናቸውን አሁን ላይ ክስ የቀረበባቸውና በዚህ ችሎት ተገኝቶ የመለሱ ሰዎችን ማሳያነት ቀርቧል። በዋናነት በአገዛዙ በተለያዩ ጊዜያት የሚፈጸሙና ማንነት ተኮር ጥቃቶች ከፍርድ ቤት ውጭ ተሸፋፍነው የሚቀሩ ሲሆን ፍርድ ቤቱም እንደዚህ አይነት ጉዳዮችን ለመስማት ጆሮ የለኝም በሚል የሚታወቁ ነዋል። ትራምፕ በንግድ ዙሪያ ንግግር ለማድረግ ከፈለጉ የጣሉትን ታሪፍ እንዲያነሱ ቻይና አሳሰበች። ቻይና ፕሬዚዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል ያለውን የንግድ ጦርነት ለማስቆም ቁርጠኛ መሆናቸውን ለማሳየት ወደ ሀገራቸው በሚገቡ የቻይና ምርቶች ላይ የጣሉትን ታሪፍ እንዲሰርዙ ጠይቃለች። የትራምፕ አስተራሪ የንግድ ውይይት እየተካሄደ መሆኑን ቢገልጽም ይህ ከእውነት የራቀ መሆኑን አንድ የቻይና ባለስልጣን ሌቪስ ተናግሯል። በሁለቱ ባለግዙፍ ኢኮኖሚ ባለቤቶች መካከል ያለው የንግድ ጦርነት ከጊዜ ወደ ጊዜ የተባሰ የመጣ ሲሆን በተጣለበት ታሪፍ ምክንያት ቻይና ከአሜሪካ ያዘዘችውን ቦይንግ አውሮፕላን አልፈልግም ማለቷም መልሳለች። ትራምፕ በቻይና ላይ ያላቸውን አቋም መለዘብ የታየበት መሆኑ ሲገለጽ እስካሁን በቻይና ምርቶች ላይ የጣሉትን ቀረጥ በከፍተኛ ደረጃ ይቀንሳል ቢሉም ዜሮ ግን አይሆንም ብለዋል። በቻይናና በአሜሪካ መካከል ያለው የንግድ ጦርነት እየተፋፋመ ሲሆን ትራምፕ ወደ አሜሪካ በሚገቡ የቻይና ምርቶች ላይ እስከ 145 በመቶ የሚደርስ ቅራት ሲጥሉ ቻይና ደግሞ በአሜሪካ ምርቶች ላይ 1250 ቅራት ጥላለች። ቻይና በታሪፍ ጦርነት ዙሪያ እስካሁን ከሰጠቻቸው በጣም ጠንካራ ነው የተባለለትን መግለጫ የንግድ ሚኒስቴር ቃል አቀባይ የሆኑት ሄያንዶግ ችግሩን ለመፍታት በቻይና ላይ የተጣለውን ሁሉም የአንድ ወገን ታሪፍ አሜሪካ ማስወገድ አለባት ሲሉ ተደምተዋል። ታሪፉን የጣለ ሰው ይህንን መቀልበስ አለበት ሲሉም ነው ጨምረው የተናገሩት። በሌላ በኩል የውጭ ጉዳይ ሚኒስቴር ቃል አቀባይ ጉኦ ጂያንኩን ደግሞ ቻይናና የአሜሪካ ስምምነት ላይ መድረስ ይቅርና በታሪፍ ላይ ምክክር መሆነ ድርድር አላደርጉም ብለዋል። ከዚህ በተቃራኒ ያሉ ዘገባዎችም ውሸት መሆናቸውን አክሎ ተናግረዋል። የእስራኤል መከላከያ ወታደሮች የመንግስታቱ ድርጅት ሰራተኞችን መግደላቸውን መንግስቱ አመነ። የእስራኤል መከላከያ የተባበሩት መንግስታት ድርጅት ሰራተኞችን ከታንክ ላይ በተተኮሰ ጥይት መጥቶ መግደሉን አምኗል። የእስራኤል መከላከያ ባለፈው ወር በጋዛ ሰርጥ ውስጥ የሞተውን የመንግስታቱ ድርጅት ሠራተኛን አለመግደሉን ሲያስተባብል ቆይቶ ነበር። መጋቢት 19 የእስራኤል ጦር በዲያር አልባላህ በሚገኘው የተባበሩት መንግስታት ቅጥር ግቢ ላይ በፈጸመው ጥቃት አንድ የድርጅቱ ሰራተኛ በሞቱ ተከትሎም ጥቃቱን አልፈጸምኩም ሲል ገልጾ ነበር። ነገር ግን ሐሙስ ዕለት የእስራኤል መከላከያ ሚኒስቴር ባወጣው መግለጫ የመጀመሪያ ደረጃ የምርመራ ውጤት እንደሚያሳየው ቅጥር ግቢው ውስጥ በሚገኙ ሕንጻዎች በስተት ጠላት እንደሚገኝባቸው በመለየታቸው ወታደሮች የመንግስታቱ ድርጅት ሰራተኞችን መገደላቸውን አምኗል። በመግለጫው ላይ አክሎም ሕንጻው ላይ ጥቃት የተፈጸመው ጠላት መኖር አለመኖሩ ላይ ቅኝት ከተደረገ በኋላ ቢሆንም የመንግስታቱ ድርጅት ተቋም መሆኑን አልተለየም ነበር ብሏል። የመጀመሪያው ደረጃ ምርመራ ውጤት ለተባበሩት መንግስታት ድርጅት ማጋራቱን የገለጸው መከላከያ ሚኒስቴሩ አጠቃላይ ሪፖርት ሲጠናቀቅ እንደሚያስረክብም አስታውቋል። አክሎም የእስራኤል መከላከያ ኃይል በተፈጸመው ነገር ማዘኑን እየገለጸ ወደፊት እንዲህ አይነት ክስተቶች እንዳይፈጠሩም እንዲሁም ከዚህ ክስተት ለመማር ተገቢውን ፍተሻ ያካሂዳል። በጠፋው ሕይወትም የተሰማውን ሐዘን እየገለጸ ለቤተሰቦች መጽናናት ይመኛል ብሏል። እስራኤል መከላከያ በፈጸመው ጥቃት ቬል ማሪኖቭ የተባለ የቡልጋሪያ ዜጋ ያለው የመንግስታቱ ድርጅት ሰራተኛ የተገደለ ሲሆን ሌሎች አምስት ሰራተኞችም ከባድ ጉዳት አስተናግደዋል ተብሏል። ጥቃቱ የተፈጸመው ለሁለት ወር ያህል የቆየውን የተኩስ አቁም ስምምነት ማብቃቱን ተከትሎ የእስራኤል መከላከያ የሚወስደውን ወታደራዊ እርምጃ ዳግም አጠናክሮ በጀመረበት ወቅት ይላል ቢቢሲ በዘገባው። የተወዳችሁ እና የተከበራቸው የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።